ግን እንደሚያስቸግራቸው እንደሚያስቸግራቸው። ሰላም ሰላም፣ እንደምን አላችሁ ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦች ሰላምታዬ ባላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶቹን ታገኛላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች በቀላሉ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን እንዲሁም ደግሞ ከእኛ ጋር ማጥናት የምትፈልጉት በተለያዩ አጋጣሚዎች የትምህርት እድል ያላገኛችሁ እንዲሁም ደግሞ እያነበባችሁ ትንሽም የሚቀራችሁ ለመጻፍ ደግሞ በራስ መተማመን መጻፍ የማትችሉትም ልትሆኑ ትችላላችሁ። መሰረታዊ እውቀቶቹን በአጭር ጊዜ በአጭር ወራቶች ውስጥ ማግኘት ከፈለጋችሁ እየደወላችሁ እኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ መማር ትችላላችሁ፣ መመዝገብ ትችላላችሁ ማለት ነው ቤተሰቦቻችን በታች በኩል ስልክ ቁጥራችን አስቀምጠንላችኋል። የምትፈልጉት በኢሞ በዋት በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው ቤተሰቦቻችን። ዛሬ ደግሞ እንደተለመደው እጅግ አስደናቂና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ያው አብዛኞቻችሁ ቃላት ምስረታ እንዲሁም ደግሞ ሌሎችም ሐሳቦችን ሁላ ማንበብ ሞክራችኋል እየሞከራችሁ እንደሆናችሁ አውቀዋለሁ። አብዛኛው ተማሪ ግን በጣም ረዘም ያሉ ቃላቶችን ለመጥራት ይቸገራል። ቢያንስ ወደ አስር ወደ ዘጠኝ ፊደላቶችን አንድ ላይ ይዞ የሚመጡ ቃላቶችን ለመጥራት ብዙ ተማሪ ይቸገራል። ብዙ ጊዜ የው መጽሐፍ ቅዱስን ሊሆን ይችላል፣ ሌሎችም ትላልቅ መጽሐፎችን ሊሆኑ ይችላሉ። የትኛውም የሃይማኖታዊ መጽሐፎችን ምናምን በአማርኛ ማንበብ ስትፈልጉ ልክ እንደዚህ አይነት በጣም ረዘም ያሉ ቃላቶችን ታገኛላችሁ። ስለዚህ እነሱን በቀላሉ ለማንበብ ምንድነው ማድረግ ያለባችሁ? እንደዚህ አይነት ረዣዥም ቃላቶችን እየጠራችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦቻችን። ሰው ዛሬ እንዴ እንዴ እያለን የምንጀምራቸው ቃላቶች አሉ በጣም ረዘም ያሉት እነሱን እያንዳንዷን እያየ እንሄዳለን ማለት ነው ቤተሰቦቻችን ከእናንተ የሚጠበቀው ደብተርና እስክሪብቶ አዘጋጁ ከዛ ወደ ትምህርቱ እንገባለን ማለት ነው ቤተሰቦቻችን በጣም አሪፍ እንግዲህ ቤተሰቦቻችን ከመጀመሪያው ጀምረን እያንዳንዷን እያነበብን እናያቸዋለን ማለት ነው ቤተሰቦቻችን ሶ የመጀመሪያ አይቷ ምን ትላለች እንንዴ እንዴ እያለን ነው የምንጀምረው ማለት ነው ሁሉንም እንንዴ ከዛ መሆናቸው አያችሁ እንደ መሆናቸው እንደ መሆናቸው አያችሁ እንደ መሆናቸው ወደ ስምንት የሚሆኑ ፊደላቶችን አንድ ላይ የያዘ ቃላት ናት ማለት ነው ቤተሰቦቻችን። እንደ መሆናቸው እንደ መሆናቸው የምለው ሌላ ቦታ ብታገኙ በትክክል ታነባላችሁ ወይ የምለውን እኔ ከማንበብ በፊት እያነበባችሁ የራሳችሁን ትፈትሻላችሁ ማለት ነው ቤተሰቦቻችን እንደገና ደግሞ እኔ ሳነብ እንደ መሆናቸውን የምለውን ሰምታችሁ ከሰማችሁ በኋላ ይሄኛውን ሳታዩ በደብተራችሁ ላይ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ እንደ መሆናቸው በጣም አሪፍ የመጀመሪያ እንደ መሆናቸው ብለናል ሁለተኛዋ ደግሞ አሁንም እንደ ብለን ነው የምንጀምረው እንደምናውቀው እንደምናውቀው አያችሁ እንደምናውቀው በጣም አሪፍ እንደምናውቀው አያችሁ እንደምናውቀው እንደምናውቀው የምለውን በቀላሉ አሁን ልታነቡ አይችሉም አሁን አብዛኞቻችሁ ጅማሬ ላይ ያላችሁ በጣም ትቸገራላችሁ እንደዚህ አይነት ረዘም ያሉት ቢያንስ ሶስት አራት ፊደል አንድ ላይ የያዙ ቃላቶቹ ከሆነ ትሞክራላችሁ። ግን ከአምስት በላይ ቃላቶችን አንድ ላይ ለመጥራት አብዛኞቻችሁ ስለምትቸገሩ ነው ይህን ቪዲዮ ያመጣውላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሰው። ሁለተኛ ምንድን ያህል ነው እንደምናውቀው እንደምናውቀው ብላችሁ ልታነቡ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶስተኛ ደግሞ ከዛ መረዘም ያለች ናት። ወደ አስራ ምናምን ቃላቶችን አንድ ላይ የያዘች ቃላት ናት ማለት ነው። ወደ አስር የሚሆኑ ፊደላቶቹን አንድ ላይ የያዘች ቃላት ናት ማለት ነው። ቤተሰቦቻችን ሶ ሶስተኛዋ ጋ ደርሰናል። እንደተመለከትነው እንደተመለከትነው እንደተመለከት ነው አያችሁ፣ እንደተመለከት ነው ብላችሁ ነው የምታነቡት ማለት ነው ቤተሰቦቻችን በጣም አሪፍ ሶ እንደ ተመለከት ነው። መጀመሪያ ስታነቡ በትክክል እንዳነበባችሁ ራሳችሁን እየፈተሻችሁ ነው መሄድ ያለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሶ እንደ ተመለከት ነው። በጣም አሪፍ እንደ ተመለከት ነው ብላችሁ ታነባላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ወይም አንዳንድ ፊደል እየጨመራችሁ መሄድ ትችላላችሁ። ለምሳሌ እንደ ተመለከተው የምለውን ለማንበብ እን እንደተመ እንደተመለ እንደ ተመለከት ነው። አንዳንድ ፊደልዬ ጨመራችሁ እየሄዳችሁ መሞከር ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሶ እንደ ተመለከት ነው ብለን ሶስተኛዋን አንብበናታል ማለት ነው። እንደተመለከት ነው። እንደተመለከት ነው። እንደተመለከት ነው። ወደ አስር የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ አሁንም ወደ አስር የሚሆኑ ፊደላቶቹን አንድ ላይ የያዘች ቃላት እናያታለን ማለት ነው። አራተኛ ላይ አራተኛዋ አሁንም እንደ እንደሚያመለክተው አያችሁ፣ እንደሚያመለክተው እንደሚያመለክተው፣ አያችሁ እንደሚያመለክተው እንደሚያመለክተው በቃ እንደዚህ አይነት ቃላቶችን በትክክል መጥራት ከቻላችሁ ማንበብ ለምንም ነገር አትቸገሩም ማለት ነው። ሶ ከዛ በኋላ በቃ መጻፍ እንዴት መጻፍ እንዳለባችሁ ምናምን መሞከርና ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ምንድነው ሙሉ አራተኛ እንደሚያመለክተው እንደሚያመለክተው ብላችሁ ነው የምታነቡት ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አምስተኛ ደግሞ እንደሚያስረዳው ወደ ዘጠኝ የሚሆን ፊደላቶችን አንድ ላይ የያዘ ማለት ነው። እንደሚያስረዳው አያችሁ እንደሚያስረዳው በጣም አሪፍ ሰ እንደ ከዛ ሚያስረዳው አያችሁ እንዲህ ካላችሁ በኋላ ደግሞ እንደ ምትሏ ተመሳሳይ ስለሆነች ፊት ለፊት ያለውን መሞከር ነው ማለት ነው ቤተሰቦቻችን፣ ለምሳሌ ሚያስረዳው ምትሏን ብቻዋ ካነበባችሁ በኋላ የሚያስረዳው ምትሏን ብቻዋ ካነበባችሁ በኋላ የሚያስረዳው የምለውን ብቻው ካነበባችሁ በኋላ እንደምለውን ትጨምራላችሁ። ሶ እንደሚያስረዳው፣ አንድ ላይ እንደሚያስረዳው፣ በጣም አሪፍ እንደሚያስረዳው ብላችሁ ማንበብ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሌላ ደግሞ እንደምናገኘው እንደምናገኘው እጄ አጠር ያለች ናት፣ ከሌሎቹ አንጻር ወደ ሰባት ፊደል አንድ ላይ የያዘች ናት ማለት ነው። እንደምናገኘው እንደምናገኘው አያችሁ፣ እንደምናገኘው እርግጠኛ ሆነን መሄድ እንችላለን። ምናም ብላችሁ ልታወሩ ወይም ልጽፉ ትችላላችሁ። ሶ እንደምናገኘው እንደምናገኘው የምለውን በዚህ መልክ ታነባላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሌላ ደግሞ አሁንም ረዘም ያለች ወደ አስራ አንድ ፊደል አንድ ላይ የያዘች ቃላት እናነባታለን ማለት ነው እዚች ጋ ቤተሰቦቻችን በጣም አሪፍ ሶ ምንድነው ምንለው መጀመሪያ እንንደ እንደ ብለን ነው የምንጀምረው ከዛ ምናስታውሰው እንደምናስታውሰው ምናስታውሰው በጣም አሪፍ እንደምናስታውሰው ብላችሁ እንደዚህ ታነባላችሁ ማለት ነው ቤተሰቦቻችን አሁን ለምሳሌ እያንዳንዷን ቃላት እኔ ነጣጥዬ ስላወጧት እዚህ ጋር ልታነቡ ትችላላችሁ፣ ግን በየጊዜው ካልተለማመዳችሁ ረዣዥም ጽሑፎች ውስጥ ስትመጣ ልትቸገሩ ትችላላችሁ ማለት ነው። ሶ ብዙ እንደዚህ አይነት ረዣዥሞችን እየጻፋችሁ እያነበባችሁ መሞከር አለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ምንድን ያልነው ነው እንደ፣ ከዛ የምናስታውሰው፣ እንደምናስታውሰው፣ እንደምናስታውሰው ብለን አንብበናታል ማለት ነው። ሰባተኛዋን እንደምናስታውሰው በጣም አሪፍ። ለምሳሌ አሁን አይታችሁ ደግሞ ሳትሸመድዱ እንደምናስታውሰው የምለው በራሳችሁ በደብተራችሁ እየጻፋችሁ መሞከር አለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ምንድነው እኔ ማስተምራቸው ተማሪዎች አጠር ያሉ ቃላቶችን ከጻፉ በኋላ እንደዚህ ረዘም እያረኩ ነው። እነዚህ ረዣዥሞችን እያንዳንዷን ፊደል ሳይሳሳት ከጻፉ ከዛ በኋላ በቅ ማንበብ ላይ በጣም ፍጹም ትክክል እየሆኑ ይመጣሉ ማለት ነው። ቤተሰቦቻችን በጣም አሪፍ። እንደምናስታውሰው የምለው ወደ አስራ አንድ ሆሄ የያዘች ቃላት አንብበናታል ማለት ነው ቤተሰቦቻችን በጣም አሪፍ። ኦኬ አሁን ደግሞ በዚህ መስመር መጨረሻ ላይ ሌላ እናነባታለን። እንደምንችለው እንደምንችለው እንደምንችለው እንደምንችለው እንደምንችለው አያችሁ፣ ማሳየት አለብን። ምናምን ብላችሁ የሆነ ነገር ስታወሩ ስትጻጻፉ ምናምን ልታገኙ ትችላላችሁ። ለምሳሌ ወይም ስታንቡ በሆነ ቦታ ላይ ይህ ፊደል በዚህ ቦታ ላይ ይመጣል ብላችሁ ወይም ይህ ቃላት በዚህ ቦታ ላይ ይመጣል ብላችሁ አስባችሁ ሳይሆን የሆነ ነገር ለማንበብ ስትጀምሩ በውስጥ ይመጣል ማለት ነው። ያንን በትክክል ማንበብ ይጠበቅባችኋል ማለት ነው ቤተሰቦቻችን በጣም አሪፍ። ሶ በዚህ በኩል ያሉ ወደ ስምንት የሚሆኑ ረዣዥም ቃላቶችን አንብበናችኋል ማለት ነው ቤተሰቦቻችን አሁንም ደግሞ በዚህ በኩል ልክ እንደነሱ ረዣዥም የሆኑ ቃላቶችን እየሞከር እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ ሰው። የመጀመሪያዊቷ ወደ አስራ አንድ የሚትሆን ቃላት ናት ማለት ነው ቤተሰቦቻችን። ስለዚህ እሷን እያነበብ እናያለን ማለት ነው። እናንተ የመጀመሪያ ሞክሩ ከዛ የኔን ድምፅ ትሰማላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሰው። እንደ ከዛ ሚያስቸግራቸው ሚያስቸግራቸው አያችሁ፣ እንደሚያስቸግራቸው በጣም አሪፍ እንደሚያስቸግራቸው አያችሁ፣ እንደሚያስቸግራቸው እንደሚያስቸግራቸው እንደሚያስቸግራቸው ሰምተናል፣ ወይም እንደሚያስቸግራቸው አልነገሩን ምናምን ያላችሁ የሆነ ነገር ስታወሩ ትጠቀማላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሰው። እንደሚያስቸግራቸው ብላችሁ እንደዚህ ታነባላችሁ ማለት ነው እንደ ምን ያስቸግራቸው እንደሚያስቸግራቸው። በጣም አሪፍ ሰው ይሄኛውን በደንብ አርጋችሁ እየጻፋችሁ ትለማመዳላችሁ ማለት ነው። ሁለተኛ ይቷ ደግሞ እንደ አሁንም፣ እንደ ከዛ በኋላ ደግሞ ተመለከትኩት፣ አያችሁ እንደ ተመለከትኩት፣ በጣም አሪፍ እንደ ተመለከትኩት፣ እንደ ተመለከትኩት ወደ አስር የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት ማለት ነው። ቤተሰቦቻችን በጣም አሪፍ ሶ እንደተመለከትኩ በጣም አሪፍ እንደተመለከትኩ ብላችሁ ልታነቡ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሶስተኛ ይቷ ደግሞ በዚህ በኩል እንደ ሚያመለክተው፣ እንደ ሚያመለክተው ወደ አስር የምትሆን ቃላት ናት። እንደ የሚያመለክተው እንደሚያመለክተው፣ አያችሁ፣ መረጃ እንደሚያመለክተው ምናምን እያላችሁ ልትጽፉ ትችላላችሁ ማለት ነው ቤተሰቦቻችን፣ በጣም አሪፍ። ኦኬ፣ እንደሚያመለክተው የሚለውን በራሳችሁ መጻፍ ትችላላችሁ። የሚለውን ደግሞ በደብተራችሁ ላይ እየጻፋችሁ ራሳችሁን ትገመግማላችሁ ማለት ነው ቤተሰቦቻችን፣ በጣም አሪፍ። እንደሚያመለክተው ኦኬ ሌላ አራተኛ ደግሞ አሁንም እንደ ብለን ነው የምንጀምረው። ቤተሰቦቻችን እንደ ምናምን እያለን ነው ሁሉንም እያነበብ ናቸው ማለት ነው። ሶ እንደ ምናደርገው አያችሁ፣ እንደ ምናደርግ ወደ ዘጠኝ የሚሆኑ ፊደላቶቹን አንድ ላይ የያዘች ቃላት ናት ማለት ነው። ቤተሰቦቻችን ሶ ምንድን ነው ያልነው? እንደ ምናደርገው፣ እንደምናደርገው፣ ከዚህ በፊት እንደምናደርገው ቪዲዮ እየጻፍን እንሞክራለን። ለምሳሌ ማለት ከፈለኩ እንደምናደርገው ምትላን እንደዚህ ጽፋት አለው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሌላኛዋ ደግሞ አሁንም እን እንደ ሚያስፈልግ አያችሁ፣ እን እንደ ሚያስፈልግ በጣም አሪፍ እንደሚያስፈልግ አያችሁ፣ እንደሚያስፈልግ እያላችሁ ትሞክራላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። እንደሚያስፈልግ፣ በጣም አሪፍ። እንደሚያስፈልግ። ኦኬ ጥሩ። እንደየደረጃቸው፣ እንደየደረጃቸው። ወደ ዘጠኝ የምትሆን ፊደል ናት ማለት ነው። ይችኛዋም ወደ ዘጠኝ የሚሆኑ ፊደላቶችን አንድ ላይ ይዛለች። ምን ብለን ነው የምናነባት? እንደየደረጃቸው። በጣም አሪፍ። እንደየደረጃቸው እንደየደረጃቸው ብላችሁ ማንበብ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ እንደሚያስፈልገው፣ እንደ አያችሁ፣ እንደ ከዛ ሚያስፈልገው ወደ አስር የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት ማለት ነው። ቤተሰቦቻችን ሰው ምን ብለን ነው የምናነባት? እንደሚያስፈልገው፣ አያችሁ፣ እንደሚያስፈልገው እንደሚያስፈልገው ብላችሁ ታነባላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻዋ ደግሞ ሶ የመጨረሻኛ አይቷ ቤተሰቦች ደግሞ ምን ትላለች? እንደ ተጠቀሰው ያቺ እንደ ተጠቀሰው እንደ ተጠቀሰው ወደ ስምንት ሆሄያቶችን አንድ ላይ ይዛለች ማለት ነው። እንደ ተጠቀሰው በጣም አሪፍ ሶ ወደ አስራ ስድስት የሚሆኑ ረዣዥም ቃላቶችን አይተናቸዋል ማለት ነው ቤተሰቦቻችን፣ ይኸው በጣም ብዙ ነው። አስራ ስድስቶቹን በትክክል ማንበብ ከቻላችሁ፣ በትክክል ከሞከራችሁ፣ በእርግጠኝነት የትኛውም ትልቅ ጽሑፍ ቢሆን በቀላሉ ልታነቡ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሶ እንደ እንደ እያላችሁ፣ እየጀመራችሁ፣ እያንዳንዷን እየሞከራችሁ ትሄዳላችሁ ማለት ነው። ለምሳሌ አጫጭር ቃላቶችን በትክክል አንበባችኋል ማለት ሁሉንም ንባቦችን የትኛውን ንባብ ማንበብ ይችላሉ ማለት አይደለም። ልክ እንደዚህ አሁን ረዘም ያሉ ቃላቶቹን ታገኙታላችሁ ማለት ነው። ሶ ያኔ ሲታገኙ በትክክል ታነባላችሁ የምለው አንድ ጥያቄ ስለሆነ በደንብ አድርጋችሁ ተለማመዱ። ልክ እንደናንተ ደግሞ ለመማር ለሚፈልጉ ለሌሎቹ ሼር ማድረግ እንዳረሱ ላይክ እና ኮመንት እያደረጋችሁ ስለምታበረታቱን እናመሰግናለን። በደንብ ኮመንት እያደረጋችሁ ላይክ እያደረጋችሁ ከወጣችሁ የበለጠ እንድንሰራ ያበረታታናል ማለት ነው። ውድ ቤተሰቦቻችን፣ ከዚህ በተጨማሪ ደግሞ ቅድም እንደነገርኳችሁ ከኛ ጋር ማጥናት የሚትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ በዋትሳፕ በቴሌግራም የእኛን ኮንታክት ማግኘት ትችላላችሁ ማለት ነው። ቤተሰቦቻችን፣ ጥያቄ ካላችሁ መጠየቅ ትችላላችሁ ወይም ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንዲሁ በአስተማሪ ቪዲዮ በሌላ ቀን እስክመለስ ድረስ ሰናይ ጊዜ። መምህራት አዲስ ነበርኩ። አመሰግናለሁ።